ምክንያቱም ከባድ ችግሮች ውስጥ ነበርኩኝ። ችግሮች ባሳውቅ ደስ ይለኛል። ከዚህ በላይ እዚህ ጋር መቆየት አልፈልግም። እንደምታዩት እንግዲህ ቤዛ ና ኤፍሬም ፊት ለፊት ተገናኝተዋል፣ ከካሜራ ፊት ማለት ነው። ኤፍሬምም ብዙ ነገሮችን ማወቅ እፈልጋለሁ እውነታውን ንገሪኝ ሲል እንግዲህ ጠይቋታል። ቤዛ ደግሞ የነበርኩበት ከባድ ችግር ውስጥ ነበርኩኝ። አሁን ላይ በዚህ ደቂቃ፣ በዚህ ፍጥነት፣ በዚህ ችኩል ሁኔታ ላስረዳ ልነግር አልችልም። አሁን ግን ተቀበሌ፣ ተረዳኝ፣ ብዙ ነገሮችን ያሳለፍኩት ካንተ በላይ ብዙ ነገር ሆኛለሁ ብለው ነበረ። ኤፍሬም ግን ሊቀበላትም ሊያምናትም አልቻለም። እውነታውን ካልነገርሽኝ እዚህ ጋር መቆየት አልችልም ብሏት ጥሏት ሄዷል ማለት ነው። ቤዛም ያለችበት ሁኔታ ግልጽ ነው። ስትታይም ምን እንዳሳለፈች፣ ምን አሳልፋ እንደመጣች መገመት አይከብድም እንደነገርኳችሁ ማለት ነው፣ በሚያሳዝን ሁኔታ። ለማንኛውም ግን አንዳንዴ በህይወታችን ሀብን የሚያደርጉ ነገሮች ብዙ ነገሮች ሊኖሩ ይችላሉ። ግን ደግሞ ያ ያንን ነገር ተቋቁመን አልፈነው ዛሬ ላይ ቆመን አለው ማለታችን በህይወት መገኘታችን ያንን ነገር ማለፋችን ዋናው ነገር ትልቁ ነገር እሱ ነው ብዬ ነው የማስበው። እና ቤዛ ምን ውስጥ እንደነበረች ምን እንዳሳለፈች፣ የት እንደነበረች እንግዲህ ለራሷም ግራ እስኪገባት ድረስ እንግዲህ ከባድ ችግር እንዳሳለፈች ነው እኔም ኢንፎርሜሽኑ የደረሰኝ ማለት ነው። እና ከኤፍሬም ለኤፍሬምም ለጓደኞቿም አጠቃላይ ከስልክ የሚባል ነገር ረቃ እንደቆየች ና፣ በጣም ከባድ ሁኔታ ላይ እንደነበረች ነው የተናገረችው ማለት ነው እና ታሪኩን እንግዲህ ቀስ በቀስ ትሰሙታላችሁ። እኔ ሰማው ብዬ ቶሎ ብዬ ሚዲያ ላይ ወጥቼ መናገር አልፈልግም። እንደነገርኳችሁ ቤዛ ጊዜውና ሰዓቷ ሲደርስ የምትነግራችሁ ነገር ይኖራል። ግን አንድ ማወቅ ያለባችሁ ነገር ብዬ የማስበው አንድ እውነት እንዳላት ነው ቤዛ በሚያሳዝን ሁኔታ ማለት ነው ና፣ ግን አንድ በጣም በጣም ደስ ያለኝ ነገር ያንን ነገር ሁሉ አልፋ ዛሬ ላይ መቆሟ ዛሬ ላይ መምጣቷ ሚዲያ ላይ መቅረ ሰዋ ራሱ በጣም ትልቅ ነገር ነው። ሴት ልጅ በጣም በብዙ ነገሮች ትፈተናለች ና ፈተና ደግሞ ተቋቁማ አልፋ አለው ማለቷ ራሱ ሌላ ከባድና ትልቅ ጥንካሬዋን የሚያሳይ ነገር ነው ብዬ ነው የማስበው። ና ኤቭሬም ግን አንድ ነገር ልንገራችሁ፣ ከኤዲ ጋር የነበረውን ነገርም በዚሁ አጋጣሚ ማንሳት እፈልጋለውኝ። ና አንዳንድ ወንዶች አብዛኛውን ጊዜ በሚባል ሁኔታ ወንዶች ሲያስለቅሱ ነው የምናየው፣ ሴት ልጅ ና ስታለቅስ ስትጎዳ አንገቷን ስትሰብር የምናያት ና ኤፍሬም ባለፈው ከኤዱ ጋር የነበረው ነገር በጣም የሚያስጠላ ንግግር ነበር፣ የንቀት ንግግር ነበር ሲናገራት የነበረው። ሲሄድም በጣም የሚያስጠላ ሁኔታ ጥሏት ነው የሄደው እና እንደዛ እያለቀሰች አንዳንዴ ግን ማለት ነው እኔ ሩታን ሂዳ ደፍራ የፍቅር ጥያቄ ማቅረቧ መናገሯ ትክክል ነው፣ ጥሩ ነው። የፍቅር ጥያቄ በማቅረቧ እንደዚህ የተስተካከለ ሕይወት እንዲኖራት አድርጓታል። ስለዚህ መጠየቋ ሴት ልጅ ወንድ ልጅ ብሎ የፍቅር ጥያቄ የለም ችግር የለውም ብታቀርብም፣ ብዬ እስማማለሁ። ግን አሁን አሁን ላይ አብዛኛው ማለት 89 ፐርሰንት ሴት ልጅ የፍቅር ጥያቄ ስታቀርብ በጣም ትናቃለች። በቃ ይሄ ግልጽ ነገር ነው መናገር የምፈልገው ና ኤዱ እንግዲህ ኤፍሬምን ለማግኘት በእጇ ለማስገባት በጣም ብዙ ጥራለች፣ በጣም ብዙ ነገር ሆናለች፣ በጣም ብዙ ጊዜ አልቅሳለች፣ ብዙ ነገር ተናግራለች። ነገር ግን ኤፍሬም የሆነ አንዳንዴም ሰዎችን በግዴታ እኔ ጋና እኔ ጋ ነ ብሎ በቃ ማስጨነቅም ህይወታችን ላይ የባሰ ሌላ ጦስ ነው ይዘን የምንመጣው ብዬ ነው የማስበው። ና ትናንትና እንግዲህ ሰሞኑን ኤፍሬም እየደወለልኝ አይደለም እያገኘኝ አይደለም እንደ ድሮ ቴክስት አይመልስም አይጽፍልኝም፣ ጭራሽ ቼክም አያደርገኝም፣ ምን ነው ብሎ ብላ እንግዲህ በጣም ስትጨነቅ ነበር። ና ነይ ላገኘሽ ብሎ ቀጠራት። ከቀጠራት በኋላ ምን አድርጌ ነው በዚህ ልክ ምንድን ነው ያጠፋውት ነገር? ወይስ ደግሞ እንደ ሰው እንኳን አትቆጠርከኝ። በጣም የተናገረችው ንግግር ራሱ ልብ የሚነካ ንግግር ነው። ና እንዴት እንደዛ ትችላ ችላ ትለኛለህ? ምን አደረግኩ? ወይስ አትፈልገኝም ወይ? ወይስ ደግሞ አብረን እንድንቀጠር አትፈልግም ወይ? ምን ላንተ ብዬ ብዙ ነገር ሆንኩኝ። ኔ ግን ምንም አይነት ቦታ የለም። አይደለም የፍቅረኛ የጓደኛ የእህት አይነት እንኳን እንደው የሰው እንደ ሰው እንኳን ክብር አልሰጠኝም። ምንድን ነው የተፈጠረው ነገር ስትለው አንቺ ነሽ ጥፋተኛ እንጂ እኔ ነኝ ጥፋተኛ የለም። እንግዲህ አንድ ፍቅረኛ ማለት ፍቅረኛ ማጆች በግልጽ መውራት አለባቸው። ስለ ቤተሰብ ችግር ሊኖር ይችላል። የራሳቸው ችግር ሊግል ሊሆን ይችላል። የፈለገ ነገር ይሁን ያስጨነቃቸው ነገር፣ እማዬ እንደዚህ ሆንኩኝ እኮ አባቴ እንደዚህ፣ ተነጋግረው ነው አይደለ ችግሮቻቸውን መፍታት ያለባቸው። ነገር ግን ኤፍሬም ሁሉንም ነገር ዝግትግት አድርጎ በራሱ ማለት ኤደንን uh, አለማናገር የሚያስችልበት ሁኔታ ላይ አለ ማለት የሆነ ተናግራለች። እሷም እኔን ለማናገር ሰበብ ለለማናገር ሰበብ እየፈለግክ ነው እንጂ በጭራሽ ለእኔ የሚሆን ጊዜና ቦታ አጣ አይደለም። እውነቱን ንገረኝ፣ ጠልተኸኛል ወይ አትፈልገኝም ወይ፣ እኔ ብቻ ነኝ ወይ የምፈልግ ብላው ጠይቀው ነበር እና እባክሽ ከአንቺ ጋር ማውራት ምንም በቃ መግባባት የለንም ምና አንቺ እንደዚህ ነች ምናምን ብሎ በጣም አናንቋት ጥሏት ነው ሄደው እና ኤፍሬም፣ አንድ ነገር ልነግርህ የምፈልገው ነገር በእርግጥ ካልፈለግካት በግልጽ መናገር ነው። እኔ አልፈልግም እንደዚህ እንደዚህ ብለህ መናገር ትችላለህ። ምንም ችግር የለውም። የሚያስጠላው ነገር ምንድን ነው ሰዎች እያስመሰሉ የማይወዱትን እንወዳለን ብለው የማያፈቅሩትን አፈቅራለሁ ብለው ለሰው ባዶ ተስፋ የሚሰጡ ሰዎች ናቸው። ግን በዚህ ልክ እየወደደች እያከበረች፣ ቢያንስ እንኳን በእርጋታ የሆንከውን ነገር እንኳን ልታስረዳት መናገር ካልፈለግ እንኳን ይቅርታ ለአንቺ መናገር አልፈልግም፣ ግን የሆነ ችግር አጋጥሞኛል ማለት ትችል ነበር። ግን ደግሞ በሰዓቱ በጣም አመነጫጭ ቃት ነበር ጥላት ሄድከው እንደዛ እያለቀሰች ማለት ነው። ወደዛ ምናምን ምናምን ነገር ብለ ማለት ነው። ና ያን ነገር ባታደርግ ጥሩ ነው ብዬ ነው የማስበው። ኤዱም ደግሞ ሙጠኝ ማለት የለብሽም። የእውነቴን ነው እንደዚህ አባብለሽ እንደዚህ በጣም ተጨንቀሽለት እንደዚህ መከራሽን ያየሽው ነገር ደግሞ መጨረሻው ላይ ያምርም ይችላል ከፈጣሪች ጋር ተነጋገሪ ለራስሽ ጊዜ ስጪ ወደ ራስሽ ተመለሽ ነው የምለው እና ከእሷ ጋር ያለው ነገር እንደዚህ እንዳለ ሆኖ እንግዲህ ቤዛ ተመልሳ መጣለች በሚገርም ሁኔታ ማለት ነው እና ኤፍሬም ሲያገኛት በስርዓት ራሱ ሰላም አላላትም ይህ ሁሉ ወራት ጠፍታ ስትመጣ እንኳን አይደለም እሱ እኛም በጣም ተደንቀናል በጣም ደንግጠናል በጣም ሰርፕራይዝ ነው የሆነው እና እችልጅ ምን አጋጥሟት ነው አንደኛ ፊዚካሊዋ ራሱ በጣም ቀይራለች በጣም ከሚባለው በላይ የድሮ ቤዛ አይደለችም። ሁለተኛ ነገር ደግሞ በዚህ ሰዓት ስትመጣ፣ ይሄ ሁሉ ወራት ጠፍታ ስትመጣ ብቻ የሆነ የሆነ ነገር እንደሆነች ያስታውቃልና፣ ኤፍሬም ግን ሰላም ለማለት ራሱ የሆነ በደንብ ማለት ናፍቋት የቆየ አይነት ነገር አልመሰለውም። በቃ ምንም አልመሰለውም። እና ብቻ ሰላም አባባሉ ራሱ ደስ አላለኝም። ኤኒዌይስ ግን መጣለች። ችግሩ አንዳንዴ ማለት ነው ማለት በህይወታችሁ ሁሉንም ነገር ታወራላችሁ ማለት አይደለም እሷም በሰአቱ ያጋጠማትን ነገር እውነታውን ለመረዳት ቢሞክር፣ እሽ የኔ ቆንጆ፣ ችግር የለውም ግን የሆንሽውን ነገር ማወቅ ፈልጋለሁ። ስላገኘሁሽ ስላየሁሽ በጣም ደስ ብሎኛል። በጣም ብዙ ነገር አስቤ ነበር። በጣም ናፍቀሽ ነበር ብሎ ተረጋግቶ ነይ ቁጭ በይ ብሎ አባብሎ ማለት የሆነ በጣም ብዙ ችግሮችን የምትጋፈጥልኝ ብዙ ችግሮችን እንዳልፍ ያረዳችኝ በጣም ብዙ ነገሮችን አብረን ያሳለፍን ልጆች ነን ብሏል አይደል? እንደዛ ከሆነ ልክ እንደ ሰው ራሱ ክብር አልሰጣትም። እንደው እውነት ልወቅ፣ ሰው ፈልጌ አይደለም ግን መሆን የነበረበትን ነገር ይሄ ነበር። አይዞሽ በ ተረጋጊ ችግር የለው። መቀጠል ማለመቀጠል ይችላል፣ መብቱ ነው፣ የራሱ ውሳኔ ነው። ግን ቢያንስ ተረጋግቶ ቢያወራት ቢቀመጡ፣ የሆነ ቦታ እንቀመጥ፣ አይዞሽ፣ ምን ሆነሽ ነው? ምን አጋጥሞሽ ነው? ድንግጥ ቢል ምን ቸገራለሁ? በዚህ ልክ ማለት ገና ካልነገርሽኝ፣ አሁኑ ነው በዚህ ፍጥነት በዚህ አጋጥ፣ የት ትሄድበታለች? መጣለች። ነገ ከነገ ወዲያ የት ይሄዳል? የሚሄድበት የለ ማለት ቢያወራት ቢረዳት፣ ተረጋግታ ለራሷ ጊዜ ወስዳ የሆነችውን ነገር እስክታስረዳው ቢጠብቃት፣ የሚወዳት ከሆነ ምን ችግር አለው እና፣ አንዳንዶቻችሁ ደግሞ ከቤዛ ጋር ቀጥል ምናምን የምትሉ ሰዎች አላችሁ። ኤዱስ እሷስ የምትሉት ምንም፣ እኛ ዜጋ የምንወሰነው ነገር የለም። ራሱ የሚወስነው ነገር ነው፣ ወይም ደግሞ ራሳቸው የሚወስኑት ነው። ይሄ ራሳቸው ሕይወት ነው። ግን ያለውን ነገር እንደ ተመልካች ሀሳብ፣ አስተያየት እንሰጣለን። ቪዲዮ ፖስት ሲደረግና ግን ኤፍሬምን እዚህ ጋውን እዛጋውን ገና ችግሩ አልታወቀም፣ ምን እንዳሳለፈች፣ ምን አይነት መከራ ውስጥ እንደነበረች ቤዛ ፊዚካሊዋ ራሱ አቋማ፣ ሁኔታ የሰውነቷ እንትን ራሱ ያስታውቃል፣ የት እንዴት እንደነበረች እና ያ ነገር ታሳዝናለች። ግን ደግሞ አንዳንዴ ደግሞ የሆነ ነገር ጥለነው የሄድ ነው ነገር እንደ ድንጋይ ቁጭ ብሎ ስንመለስም ጠብቆን ላይቆይም ይችላል በነበረበት ላይ ቆይ ይችላል። ብዙ ነገሮች ደግሞ ሊቀያየሩ ይችላሉ። በቃ አንዳንዴ ደግሞ እንደጠበቅነው እንዳሰብነው ሊጠብቀን ይችላል። እናም ልላችሁ ፈልጌ ነው። ሌላ ህይወት ከጀመርኩኝ በኋላ ምናምን ብሏል። ከኤዱ ጋር የነበረው ነገር በእውነት ኤፍሬም እያስመሰለ ነበረ። እውነቱን ለመናገር እሷ በጣም ስላስጨነቀችው ምናምን ነገር እንጂ የእውነት ፍቅር ኑሮበት አይደለም ሄደው። ምክንያቱም ከቤዛ ጋር ቆይቶ አንድ ሳምንት ሳይሞላው ነው ከእንግዲህ ከኤዱ ጋር የጀመረው አይደለ በእርግጥ ተናግሮ ምናምን ለሚዲያ ምናምን ቢሆንም የጀመረው ነገር እንደዛ ነው። በዛ ፍጥነት የጀመረው ፍቅር ምን አይነት ፍቅር ሊሆን ይችላል? አንድን ሰው ከልባቸው ሳታስወጡ ሌላን ሰው እንዴት ነው ደረባቸው የምትይዙት? ይሄም አይሆን ነገር ነው። ግን አሁንም ቤዛን ተረጋግቶ ማውራትና ማናገር አለበት። በዚህ ልክ ጄጅ ሊያረጋት ወይም ደግሞ ኢግኖር ሊያረጋት አይገባም። ቢያንስ ይረዳት፣ በቃ እንደ ሰው። እኔ ቤዛ በጣም ነው ያስደነገጠችኝ፣ ያሳዘነችኝ። በቃ የምን አይነት ህይወት እያሳለፈች ነበረ? ምን ውስጥ ነበረች? ምን ውስጥ ገብታ ነበር? ይሄን ያህል ጊዜ ጠፋችሁ ብዬ እኔ በራሴ በጣም አሳዝናኛለች። ኤኒዌይስ ያደረግከው ነገር ትክክል አይደለም፣ ጥላያት መሄድ አልነበረብም በዚህ ልክ። እኔ እንጃ ቤዛ በጣም ስብርን ያለችው ማለት፣ ካንተ ውጪ ማን ሊረዳት ይችላል? እንዴ ይሄ ሁሉ ጊዜ እኮ ሰው ጠፍቶ ሲመጣ ለአንድ ቀን እንኳን ወጥን መግቢያ እኮ የሆነ ልናጣ እንችላለን። ህይወታችን እኮ በሰከንዶች ልዩነት ልትቀያየር፣ ልትበታተል፣ ልትበጣበጥ ትችላለች። ያን ሰው ደግሞ ልንረዳው፣ ልናከርበው፣ ልናቀርበው ችግሩን የሆነ ልሰማት ይገባል። በአጭሩ በቃ ምንድን ነው ያጋጠመች ነገር ምንድን ነው ይሆንሽው? ይሄ ሁሉ ጊዜ የጠፋሽበት ምክንያት ምንድን ነው? ለምንድን ነው ስልክ እስካለማውራት ያደረሰች ነገር? ይሄ ሁሉ ነገር ከሰው ያራቀሽ ነገር ምንድን ነው ብሎ ራሱ መጠየቅ አለበት፣ በስነ ስርአት ማለት ነው። እኔ ራሴ ማወቅ ፈለኩኝ፣ ይህን ያህል እንደዚህ የሆነችበትን ምክንያት ብዬ ማለት ነውና ይህንን ነው ነገር ልል የምችለው ኤፍሬም እንደ ጓደኛ፣ እንደ ሰው ራሱ ሌላ እንደው በጎረቤት የምታውቃት ሴት እንኳን ብትሆን ችግሯን ለመረዳት እንደው ይህ ሁሉ ጊዜ የጠፋሽበት ምክንያት አንድ ሰው ከሰው ወዶ አይርቅም፣ የምሬ ነው ከሰው አይገለልም፣ ከሰው በጣም ርቆ አይሄድም የሆነ ችግር አስቸጋሪና አንገብጋቢ ችግር ካልሌለበት በስተቀር። ይህን ነው ልናገር የምችለው በአጭሩ። ሌላ ምንም መረዳት አለበት፣ ይስማት፣ በቃ ጆሮውን ልቡን ይስጣት፣ ያዳምጣት ነው ሌላ አሁን ተቀበላት፣ አብራችሁ በፍቅር ቀጥሉ ምናም ብዬ እዚህ ጋር የምፈርደው ፍርድ የምሰጠው ነገር የለም። ግን ቢያንስ ቆም ብሎ ችግሮቹን መጠየቅ አለበት ነው ምለው። እንግዲህ ቤዛና ኤፍሬም ተነጋግረው የሚወስኑት ነገር ይኖራል ብዬ አስባለሁ። ለጊዜው ግን ጥሏት ሄዷል። ቤዛም ደግሞ በጣም አዝናለች፣ ተሰብራለች እና እንደዛ መሆን የለበትም እላለውኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ቤዛ በመምጣቷ ደስተኛ የሆናችሁ ሰዎች በኮሜንት አሳውቁኝ። ደስታችሁን አመሰግናለሁ። ሰላም አምሹ።